እሷ አላመማትም ውሸቷ ነው በማለት ለወንድሟ ስለተናገረች አሁን ላይ መሲ ና ታዴ ተደባብረዋል ማለት ነው እና ታዴም በጣም ጨንቋታል ከመሲ ጋራ በመደባበሯ ና በ መሲን በማስቀየሟ እንግዲህ እየተጸጸተች ነው ማለት ነው። ምን ነው ያን ጊዜ ወያፌን ወይጄን በቆረጠው ኖሮ እንደው ግን ምን ነክቶ ነው እያለች ታዴ ለራሷ በር ላይ እያወራች ነበረ። ያው የግድ መግባት አለብኝ፣ አጠገቧ ሄጄ ማናገር አለብኝ ብላ መሲ ብቻዋን ተቀምጣ ክላሷ እያለ ታዴ ትሄዳለች ማለት ነው። መሲ ብላ ትጠራታለች? ምን ነው ተክሰሽ ተግሰሽ ተክዘሻል የተፈጠረ ነገር አለ ብላ ታዴ መሲን ትነግራታለች፣ ትጠይቃታለች ማለት ነው። መሲን ረባክሽን የአጋጠመኝን ነገር ልንገርሽ አይደለ በማለት ትመልሰላታለች። ይቅርታ ጠየኩሽ አይደለ እንዴ? ኧረ ተይ እንደዚህ አታካብጂው በማለት ታዴ መሲን ትላታለች። አንቺ ግን አታካብጀው ስቲ አታፍሬም እንዴ? ይሄ እኮ የህይወትና የእሞት መካከል ነው በማለት ትላታለች። አሁን እኔ ለራሴ ጭንቀት ላይ ነኝ አንቺ አትጨምሬልኝ በማለት መሲም ታዴን ትላታለች። ታዴም ጓደኛዬ፣ አንቺ እኮ የልብሽ እንደ ከልብሽ እንዳልሆነ እንደዚህ የምትየው ይገባኛል። በእውነት የፈለግሽውን ነገር እገጣልሻለሁ በማለት ታዴም መሲን ትላታለች። ተይባክሽን ታዴ አሁን ውጭልኝ ምንም ነገር የምልሽ ነገር የለም በማለት መሲም ትመልስላታለች። አውቃለው አውቃለሁ አይደለም እኮ አንቺ ልትናገሪ እንደ አንቺ ብትሆኚ አታስቢውም ግን አይደል እኔ እንደ አንቺ አይደለሁም። በቃ ተሳሳትኩኝ፣ ደግሞ ስተቴን አምኜ ይቅርታ ጠየኩኝ አይደል እንዴ በማለት ታዴም ለመሲ ትላታለች። እረ ተይ መሲ እንደዚህ ፊትሽን ታዞሪብኝ በማለት ታዴም መሲን ትለምናታለች። ተይኝ አልኩሽ ተይኝ በቃ አሁን ከዚህ ውጪልኝ አፍጥኙ በማለት መሲም ትቆጣታለች። አረ ተይ መሲ ብላ ታዴም ትለምናታለች ተለምናታለች። መሲ ግን ልሽ ልትላት አልቻለችም። እሺ በቃ እራስሽን ጠብቂ በማለት ታዴም ትላታለች። እኔ ወጣልሽ አለው በማለት እሷም ካጠገቧ ከመሲ አጠገብ ትወጣለች ማለት ነው። እና መሲ በጣም ተናዳባታለች። በሽተኛ ሰው አንቺን ማክረፍ አይችልም ማለት ነው በማለት መሲም ትናደድባታለች። እንዴት እንደዚህ ታደርገኛለች እያመንኳት እየወደድኳት የገዛ ጓደኝ በማለት እንግዲህ መሲ በጣም ተናዳባታለ ተናዳባታለች ማለት ነው። ታዴም እንግዲህ ጥሩ ስራ አልሰራችም፣ ያው መስሏት ተናግራለች ማለት ነው። ከተናገረችም በኋላ እንግዲህ ጸጽቷታል፣ ለተናገረችው ነገር ይቅርታ ጠይቃታለች። ይቅርታዋን ግን ልትቀበልላት አልቻለችም መሲ ማለት ነው እና ምን ሆነሻል ብላት በምትል ሰዓት እንግዲህ እና ችግሬን አጣሽው እና ችግርሽን ችግሬን እንድነግርሽ ትፈልግ ያለሽ በማለት መሲ ይመልስ አላት አለች ማለት ነው። ሰላም ሰላም ውድየ ቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ ወይ? በእያላችሁበት ሰላማችሁ ት ትበዘት ዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ ሼር ኮሜንት አስተይታችሁ ምንጊዜም እንደምለው እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ እንግዳ ድራማ በሚለው ክፍል ሀያ ሁለት መጥቻ አለው። ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ኮሜንት አስተይታችሁን እንደምትሰጡኝ ባለሙሉ ተስፋ ነኝ ማለት ነው እናም እንግዲህ ሄለን ስልክ ትደውላለች ማለት ነው። ስልክ በምትደውልበት ሰዓት ስልኩ አይሰራም እና ለምንድን ነው ስልኩን የዘጋው እያለች እየተናደደች እያለ ታዴ ከመሲ ጋር ያው መሲ ፊት ንስታት ስለነበረ ወደ ሄለን ታመራለች ማለት ነው። ወደ ሄለን በምትሄድ ሰዓት ሄለንን ታዴ እዚህ ምን ትሰሪ ያለች ብላ ትመልስ ትጠይቃታለች ኤልሹ ትፈልግሻለች ብላ የነበረ በማለት ታዴም ትጠይቃታለች። እኔ ዛሬ አልፈለግኩሽም በማለት ሄለንም ትመልስላታለች። እሺ በቃ ልሂድ ብላ ታዴም ሄለንን ትሰናበታለች። ቁጭ በይ እዚህ፣ እፈልግሻለሁ። የሆነ ነገር እጠይቅሻለሁ፣ ትመልሽልኛለሽ በማለት ሄለንም ታዴን ትላታለች። ታዴም አልጋዋ ላይ ቁጭ ብላ ሄለንን በማየት ትጠብቃታለች ሄለንም መሲ ለቶሚ ያለችው ነገር አለ ብላ ትጠይቃታለች። እውነቱን ንገሪኝ ምንድን ነው እሱ ያለችው? ብላ ትጠይቃታለች። ታዴም እረ፣ እኔ ምንም የማውቀው ነገር የለም በማለት ትመልስላታለች። ተይ ባክሽን፣ የምቆይ የማምንሽ ይመስልሻል? ታዴ፣ እውነቱን ንገሪኝ። ይሄ ለአንቺ ትልቅ እድል ነው። በምላስሽ የማደርግልሽ ነገር ቀላል አይደለም በማለት ሄለንም ታዴን ትጠይቃታለች። ታዴም እኔ እኮ የማቀው ነገር ቢኖር እነግርሽ ነበረ በማለት ትመልስላታለች። የምታውቂው ነገርማ አለ፣ እመኝኝ፣ ታዱ እኔ መሸወድ ቀላል አይደለም በማለት ሄለንም ትነግራታለች የጠየቅኩሽን ነገር መልሽኝና መልሽልኝና በምላሹ የማደርግልሽን ነገር አታቂም፣ በማለት ትላታለች። ታዴም እሺ እንዴት እንደማልሸውድሽ ታቂያለሽ፣ በማለት ለራሷ ቀስ እያለ ዞር ብላ ታወራለች። ታዴም እትዬ እንደ ነገርኩሽ ካወቀች ግን ትገለኛለች፣ በማለት ታዴም ለሄለን ትመልስላታለች። ሄለንም ማ እሷንች የምትገልሽ በምን አቅሟ? በማለት ትመልስላታለች። እሱን ማለቴ እሱን ማለቴ ሳይሆን ማወቁን ካወቀች ለእኔ ጥሩ አይደለም፣ በማለት ታዴም ትመልስላታለች። ሄለንም አታስቢ፣ እኔ ሄጄ እንደ ተባልኩ ሄጄ ምንም ነገር አልላትም። አንቺ ብቻ እውነታውን ነገርኝ ታዱ ለአንቺ የሚጠቅምሽ ከኔ ጋራ በመስማማቱ ነው። በማለት ሄለንም ትላታለች። ታድም እሺ ለማንም ምንም ነገር አላለችም፣ ግን የሆነ የምታውቀው ነገር እንዳለ ያስታውቃል። ለኔ ለመንገድ ትሞክርና መልሳ ትተዋለች፣ በማለት ታዴም ለሄለን ትላታለች። ሄለንም እረተኝ ስለምን ይመስልሻል ብላ ትጠይቃታለች። እርግጠኛ ነሽ ምንም አላለችሽም? በማለት ደግማ ትጠይቃታለች። አዎ ምንም ነገር አላለችኝም፣ ግን ደግሞ አንቺ ከፈለግሽ እንድታወራ ማድረግ እችላለሁ በማለት ታዴም ለሄለን ትመልስላታለች። ሄለንም አያይ ምንም ነገር አላመንኩሽም እስከ ዛሬ ድረስ ምንም ነገርማ ሳትነግርሽ አትቀርም በማለት ሄለንም ታዴን ትጠራጠራታለች። ታዴም እንዴ ለምን እዋሻለው ነገርኩሽ እኮ ከፈለግሽ ላስወራት እችላለሁ፣ በማለት ሄል ታዴም ለሄለን ትላታለች። ሄለንም እንግዳውም የሆነ ነገር አረጋግጠሽ ልታሳውቅኝ ይገባል በማለት ትመልስላታለች። ታዴም እሺ፣ ምንም ነገር አታስቢ፣ ምኔ ምን እንደተፈጠረ አጣራለሁ በማለት ትላታለች። ጥሩ በቃ አሁን መሄድ ትችያለሽ በማለት ሄለንም ታዴን ትላታለች። ታዴም እ ከዚህ በኋላ ብላ ትላታለች። አዎ ልትጀረል መጣሽው በማለት ሄለንም ታዴን ትመልስላታለች። ግን እኮ መሽቷል ግን እኮ መሽቷል። አሁን እኮ እፈራለሁ በማለት ታዴም ለሄለን ትላታለች። አዎ የመሲ ወንድም አለ እሱ መጥቶ ይሸኝሻል በማለት ሄለንም ለታዴ ትላታለች። የመሲ ወንድም እሷ አለ እሷን፣ በጣም ደስ ብሏታል፣ ታዴ ማለት ነው። እሺ በቃ ይሸኘኝ በማለት እየሳቀች ለሄልን ትመልስላታለች። እንዴ ምን አይነት እድል! ምን አይነት አጋጣሚ እድል ነው። በጣም ደስ አላት ታዴ ማለት ነው። ስትፈልገው እየነበረው ስለነበር፣ እንግዲህ የመሲን ወንድም በጣም ነው የምትወደው ታዴ ማለት ነው። እና ቆንጆ አጋጣሚ አገኘች። በመጣችው ሰዓት እንግዲህ መሽቷል፣ ሂጂ በምትላት ሰዓት አሁንማ በዚህን ሰዓት መሽቷል ብላ ስትላት ይህ መዚህ ወንድም ይሸኝሻል በረው ፈነደቀች፣ ተደሰተች፣ አይገልጠውም ማለት ነው ታዴ። እናም እንግዲህ የመሲን ወንድም ልትጠራው ሄለን ሄደች። ታዴ እዚህ ጋር ትኳኳላለች፣ ጸጉሯን፣ ምኗን ፖለቲካ ፖለቲኳን ታስተካክላለች ማለት ነው። ኧረ በለው በለው መስታወቱንም አወጣችው። ምን አለችው በቃ ሰውነቷን፣ ጸጉሯን ከታች ወደ ላይ ተስተካከለች። የመሲ ወንድምም ተሄለን ይዛው መጣች ማለት ነው። በልሸኛት በማለት ትለዋለች። እሱም እሺ ብሎ እሷም ከመቀመጫዋ በደግ ብላ እጁን ይዛ ተንጠልጥለው ሄዱ ማለት ነው። እንግዲህ ታዴ በጣም ነው የመሲን ወንድም የምትወደው፣ እሱ ግን ምንም ነገር ቦታ አልሰጣትም ማለት ነው። ያው ሸኛት በተባለችው በተባለው መሰረት እሱም እሷም ከእጁ ላይ አልተላቀቀችም ሊሸኛት ሄደ ማለት ነው። እናም እየሄዱ እያለ ቶሎ ቶሎ ተላመ ተራመጅ እንጂ ልጅቱ ብሎ ይላታል። እኔ ልጅቱ አይደለም ስሜል ስም አለኝ በማለት ታዴም ትመልስለታለች። እሱም ይቅርበኝ ስምሽ አይያዝልኝም በማለት ይመልስላታል። ታዴም ይቅር በይ። እሺ በቃ ይቅር ብዬ ያለው፣ በማለት ደስ በሚላት በፈገግታ ትመልስለታለች። እሺ በቃ አሁን በይ ቶሎ ቶሎ ተራመጂ፣ ብሎ እሱ መንገድ ቶሎ ቶሎ እንድትራመድለት ይጠይቃታል። አሁን ቆይ ምን አለበት ቀስ ብለን ብንሄድ? ብላት አዴም ትጠይቀዋለች ቆይ መድረስ አልፈለግሽም እንዴ? እኔ ቶሎ መመለስ አለብኝ ብሎ ይላታል። እሷም ምን አይነት ግን ደረቅ ሰው ነህ ብላ ትመልስለታለች። አንቺ እንደፈለግሽ በይኝ፣ ግን ቶሎ ቶሎ ተራመጂ እትዬ ስላዘዘችኝ እንጂ እሷን አክብሬ ነው ብሎ እሱም ለታዴ ይላታል። ታዴም እንዴ እኔስ ብላ ትጠይቀዋለች። ቆይ እንደውም ቶ እሺ ራሴ መሄድ እችላለሁ ብላ ተናደደች እና እሱም እሺ ጥሩ አደረግሽ፣ በይ ደህና ደሪ ብሎ መለስ ብሎ ሊሄድ ሲል አንተ መኩ ብላ ትጠራዋለች። እንዲህ ምን አይነት ሰው ነው ግን በና ባከን ሸኘኝ በማለት ተሄደበት ታስመልሰው እና ከእንደገና ሊሸኛት እሱም ይመለሳል ማለት ነው። እሱ ግን ምንም ነገር ሊያዋራት አልቻለም። እሷ አንዴ ወዴ አንዴ ወዴ ትላለች። እሱ ሸኛት ስለተባለ ብቻ የትዬን ቃል ለማክበር ነው በማለት ላይ ሸኛት፣ መንገዱን ሄዷን ማለት ነው። እሷ ግን እንዲያዋራት በጣም እየጎተጎተችው ነው፣ ሊያወራት አልቻለም ማለት ነው። እሱ ፍላጎት የለውም፣ እሷ ግን በጣም ትወደዋለች። እናም እንዴት አድርጋ ልታዋራው እንደምትችል አንዴ ገገማነህ፣ አንዴ ምንድነህ፣ አንዴ ምንድነህ እያለች ከበፊቱም ራሱ የማትለው ነገር የለም። እሱ ግን ልጅቱ እንደዚህ አትሁኚ ተይ ምናምን እያለ ጥሩ ቃላት ነው እየመለሰላት ያለው። እሷ ግን ምንም ነገር ፊት ስላልሰጣት በጣም እየተናደደችበት ነው ማለት ነው። እና ሄለንም እንግዲህ ስልኳን እየጎረጎረች ሻንጣዋን እየጎረጎረች እያለ እክላሷ ገብታ አዶን ይመጣል ማለት ነው። ከዛም አዶን እንዴት አደርሽ ትዬ ብሎ ወደ ክላሷ ያመራል። እንዴት አደርክ ብላ እሷም ሰላምታውን ተቀብላ፣ ቆይ ግን አዶን ትናንትና ከቶሚ ጋራ ተደዋውላችሁ ነበረ ብላ አዶን ትጠይቀዋለች። ምነው ኧረ አልተደዋወልንም ብሎ እሱም ይመልስላታል። ቆይ ምንድን ነው እሱ ብሎ ይጠይቃታል። አይ ምንም፣ ምናልባት ትናንትና ተገናኝታችሁ እንደሆነ ብዬ ነው ብላ ትለዋለች። ዛሬ እቤት አላደረም፣ ስልኩንም ደጋግሜ ስሞክርለት አይሰራም በማለት ትጠይቀዋለች አላደረም እንዴ! እንዴት ስልኩ አይሰራም? ስትኝ ብሎ አዶንም ይመልሰላታል። እሱም እንግዲህ ስልኩን አወጥቶ ሊደውልለት ይሞክራል ማለት ነው። እሱም ሲደውልለት ስልኩ አይሰራም። ሄለንም በሀሳብ ጭልጥ ብላ በጎን እያየችው ትመለከተዋለች። አዶንም በተደጋጋሚ ስልኩን ሲሞክርለት እሱም አይሰራም ፈጣሪ ሆይ፣ ምንም ነገር እንዳያጋጥመው የሆነ ነገር ሆኖ እንዳይሆን። ለምንድን ነው ግን ስልኩ የማይሰራው? እንዴት ሳይናገር ስልኩ እንዴት ሳይናገር ውጭ አደረ በማለት አዶንም ይላታል። ቆይ ምናልባት አጎቴ ጋር ይሆን እንዴ እሱን ጠይቀሸዋል? ብሎ ይላታል። እሱ ጋር አይደለም በማለት ከነሱ ጋርም እየተደዋወልኩ ነበር ብላ ሄለንም ትመልስለታለች። አዶንም እሺ አሁን ምንድን ነው የምናደርገው? ስራ ቦታ ያሉትን ሰዎች ይጠይቀሻል ብሎ ይጠይቃታል። አዶኔ ያልደወልኩበት ቦታ የለም፣ በቃ እኔ ያሁን አሁን ልወጣ ነው። ቤት ውስጥ ያሉት ልጆች ደግሞ ማንም መስማት የለባቸውም በማለት እሷም ወደ ውጭ ልትወጣ ትዘጋጃለች። እናም እንግዲህ ቆይ ምናልባት እንግዲህ ቶሜ ስራ በዝቶበት እዛው አድሮ ሊሆን ይችላል በማለት ለአዶንም ትለዋለች። እሺ እዚህ ሆነሽ ጊዜ ማባከን የለብንም፣ እናም ማታ ብነግረኝ ጥሩ ነበረ በማለት አዶንም ይጠይቃታል። እንዴ ወዴት ነው ደሞ አንተ? ብላ ትጠይቀዋለች እንዴ ጋሽ ለመፈለግ እንውጣ። እኔ እዚህ እሱን አጥቼ መቀመጥ አልችልም፣ በማለት አዶንም ይላታል። አዶኔ እኔ እበቃለሁ፣ ሁኔታውን አይቼ እኔ አሳውቀሃለሁ፣ በማለት ትለዋለች። አይሆንም እትዬ፣ ወደ ስራ ቦታ ሄደን ማጣራት አለብን ብሎ እሱም ይላታል። እኔ እሄዳለሁ አልኮኮ አዶኒ በማለት እሷም ትመልስለታለች። አዶኒም እኔም እሄዳለሁ፣ ካልሆነ እኔ በራሴ መንገድ መሄድ እችላለሁ በማለት ይጠይቃታል። እና በል እሺ አፍጥነው በማለት እሷም መጨረሻ ላይ አብሯት እንዲሄድ ትፈቅድለታለች። እሱም እሺ ብሎ ይላታል። እሱ ግን ክላሷ መቅጃ የሆነ የሚቀዳ ነገር ስላደረገ የእሱም ነገር እያስጨነቀው፣ ቆይ አሁን መቅጃውን አሁን ልውሰደው እንዴ እሷ እያለች ማ እንዴት እወስዳለሁ፣ በኋላ ተመልሼ መጥቼ እወስደዋለሁ እያለ እሷ ገልመጥ ብላ ትሰማለች። አዶኒ አፍጥነው እንጂ እያለች ትጮህበታለች። እናም እንግዲህ አዶኒ እና ሄለን ቶማስን ሊፈልጉት ወደ ውጭ ወጥተዋል ማለት ነው። ቶማስ እንግዲህ ወጥቶ እንደ እንደወጣ አልተመለሰም። ሄለንም እያፈላለገችው ይገኛል ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸርሰን ብቶ ላይ ስለነበረን ቆይታ አመሰግናለሁ ባይ